ለምሳሌ አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ምሳሌ አንሱ እደዊክሙ ይላል መጽሐፍ፣ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ፣ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገህ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ዘረጋ ሌላ ቅርጽ ነው። እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? ሰባት ብራንች አለው ሶስት ሰባት ብራንች አለው። መሀለኛው ዋና መጋቢ ነው። አራተኛው ልክ ሴንተሩ ላይ። ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹሕ ዘይት ይጨምሩበታል መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በሰባት ወንት በስድስት ውስጥ ገብቶ በብርሃን ይንቀለቀላል። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለ። እጁ እንዲህ ሲዘረጋ ሲሰረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታክፍት፣ እነዚህ ትከሻ ከትከሻው። ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱ ምሳሌ፣ ከዚህ እስከዚህ አንድ ነው። ከዚህ እስከዚህ ሁለት ነው። ሶስተኛ የሚዘረጋው መዳፉ ነው። ራት ይሄን የምትመለከተው አንድ ነው፣ እዚህ ጋር ሁለት ነው፣ ሶስት ነው ማለት ነው። ስድስት ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል። ነው ፊደል ሀን ይሰራል። ቢፈልግ ሀ ራሱን ችሎ እና ይዘረጋል። መሀሉ ደግሞ ቅድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው እጁን ይዘረጋል ማለት ነው፣ ወደ አምላኩ እንዲማጸን መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምን ጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነ እንገለጻለን ያደርጋል መቅረዙን ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይውርድበታል። ለምሳሌ ሐዋርያት ሰዓት ከላያቸው ላይ አረፈ ይላል መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል፣ እጃቸውን ዘርግቶ ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል። አይደል? እንዲህ ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። አንድ ሁለት ሶስት አንድ ሁለት ሶስት መሀለኛው የመሀለኛውን መቅረዝ ሰራ አንድ ሰው